ለው ጓደኛ ቆይ፣ ለምን ነው ቤት የምትመጪው? ሰሚኛልሽ፣ ከዚህ በኋላ ሳልወድ በግዴ ህግ እንድጠቀም እያስገደድሽ። ስለ አዲሷ ሰራተኛሽ ለአወራሽ ነው የደወልኩት። ስለ ሳሮ ምን? አንቺና ሱራፌልን ለማጥቃት እዛ ቤት ማን እንዳላካ ታውቃለሁ። ምንድነው ያልሽው? ታውቅ ያለሽ አደል ቤዝ፣ እኔ ለአንቺ ምን ያህል እንደምጨንቅ ሰምኛልሽ። ስልኬ ላይ ከዚህ በኋላ በፍጹም እንዳትደውይ፣ ቤቴም እንዳትመጪ። ምን እያለች ስልክ ውስጥ ይበናት፣ እየሰማሽ ነው አደል? መጀመሪያ አንቺ ብትሰሚኝ ምን አለበት? ዶክተሩ ነው የአንቺንና የሱራፌልን ህይወት ለመበጥበጥ ወደዛ ቤት ይላካት። ቆይ አንቺ ይህን እንዴት አወቅሽ? ለነገሩ እኔን ለማጥቃት በየቦታው ስታደቢ አደል ብት። ከፈለጋችሁ አንቺ የዶክተሩን ገደል መግባት ትችላላችሁ። እሺ ስልኬ ላይ እንዳትደውይ።

ከዚህ ዓለም ደግሞ ማንም ሊያስወጣ ነው። እሺ አሁን ወደ ምንታችን ነበር? እሺ ንግስት። እሺ ንጉስ። እንዴት አደርሽ እንዴት አደርሽ። እኔ የምልሽ ሮቤል የሚባል ሰው ታውቂያለሽ እንዴ? ዶክተር በጭራሽ፣ ያለ ዛሬ ስሙን ሰምቼውም አላውቅም። ሳሮን፣ ለምን እንደሆነ ባላቅም ካየሁሽ ጀምሮ ነው የወደድኩሽ። ማለቴ እንደ ሰራተኛ እንድታግዥኝ ብቻ ሳይሆን ላግዚሽም ጭምር እፈልጋለሁ። እውነቴን ነው ቤዛ። አላውቀውም። እሺ ሳሚ የሚባልስ? እሱንም አላውቀውም። እርግጠኛ ነሽ ሳሮ እኔ በፍጹም ማንንም ልጎዳ አልመጣውም። በተለይ ደግሞ አንቺን ካሰብኩሽ በላይ በጣም ጥሩና መልካም ሴት ነሽ። አይደል? በቃ የሆነ ረጅም ጊዜ የምንተዋወቅ ነው እየመሰለኝ ነው ያለው። ስለዚህ እንዳምንሽ እየነገርሽ ነው። የሆነ ነገር ባጠፋኩ ተያዥ ማለኝ፣ እሱ ጋር መደወል ትችያለሽ። እያወራው ያለሁት ከዛም በላይ ነው። ይኸውልሽ፣ ሳሮን ሱራፌል ምናልባት ስለዚህ ነገር ላልነገረሽ ይሆናል፣ ግን እኛ ውጭ በጣም ብዙ ጠላቶች ነው ያሉ። አታስቢ፣ እኔ አንቺም ሆነ የሱራፊል ጠላት በፍጹም ሊሆን አልችልም። በቃ ሻይ ይዤልሽ ልምጣ። በዛውም ሱራፊል ከነቃ ቁርስ ደርሷል በይው። እሺ። መጨረሻሽ እንደዚህ ጎዳና ላይ መውደቅ ይሆን? ቤዛ ቤዛ፣ ለበደልሽ መቼም ይቅርታ አላደርግልሽም። ያ የምትተማመኝበት ባልሽም ቢሆን እናንተን ሳላጠፋ አልጠፋም። ያ የማይረባ ዶክተሩም ቢሆን ወይኔ፣ ቢገለኝ እንጂ ከዛ ውጭ ምን ሊያደርገኝ ይችላል? አሁን ስዬ

መቼም ከዛ አስቀየሚ ዩት ሳይሻላት አይቀርም። ቆይ ግን ምን ብትከፍላት ነው እዛ ቤት ሰላይ አድርጋ ያስገባት? አረ እኔ ምንም ብር አልከፈልኳትም። ስለዚህ በሌላ ነገር ነው የተደራደራችሁት ማለት ነው። እንዴ ምን ማለት ነው በሌላ ነገር ነው የተደራደራችሁት ማለት። መቼም ከዚህ ሁሉ ጊዜ በኋላ እኔን በሳሮን እየጠረጠርሽኝ አይሆንም። አረን ለነገሩ እኔ ምን አገባኝ አይደለም። ለም ልብል ልብሰና አውልቀህ ብትሰጣት እኔ ኩቻ ምን አገባኝ። አረ ኩቻ እንዴ ከልብስ እኮ ልብ ይበልጣል። እኔ ቆይ ስትበሳጭ ነገሮችን ማመዛዘን ይከብድሻል። በል አረ እባክህ። ለዛ ነዋ ልብስ ሲወደድብህ ልብህን በየቦታው የምታዝረከረከው እኔ እምለው እግርሽን ግን ተሻለሽ? ለምን ጠየቅከኝ? አይ እኔማ የባለፈዋን እራት እኮ ድጋሚ ወስጄ ልጋብዝሽ አስቤ ነበር። ዛሬም ቤዛና ባሏ እራት እንደሚወጡ የት እንደሚበሉ እየነገርከኝ ነው? አረኩቻ የባለፈው አጋጣሚን የተፈጠረውን የማያውቀው ነገር የለም አላልኩሽም? እሺ በቃ ራስሽ ቦታው መረጭ እኔ ታውቂው ነው የምመርጠው። ተረሳሁት እኮ አይ የእኔ ነገር፣ ለካ አንቺ ብስኩት ቤት፣ ሻይ ቤት ምናምን ምናምን ነው የምታውቂው። አረ ቀልርክ፣ በቃ ልሳቅ። አንተንም እኮ ቤዛናት እጅህን ይዛ ያሳየችህ። ቆይ ግን አንተ ለምንድ ነው በባዶ ሆዴ የምትነተርክኝ? እንደ እኔ እርቦኛል፣ ልብላበት። ማትበላ ከሆነ እኔ ሚራበኝ እኔ ትንሽ ግስላ ስፈልግ ረሃብ ለምንግሽ ልጣ ያድርግህ። ምን የምናገባኝ ሳሮን እች ደግሞ ዚህ ምንሰራለች? ባክሽ፣ ለዛ ስርአት ያዥ። እኔ እንችን ፈልግ ያልመጣው። ለነገሩ ታስታውቂያልሽ፣ ለነገር ነሻ እንዴ ቆይ ለምን የመጣው መስሎሽ ነው? ድጋሚ ሳሚን ምቀማሽ መስሎሽ ነው? እንደውም ለምን እርምሽን አታወጪም? ሳሚ እኮ ከድሮም ቢሆን አንቺን አይወድሽም፣ አይፈልግሽም። ትንሽ ኧረ ኩጪ። እንዴ ምን ሆነሽ ነው አንቺ? እንዴ እናንተ ምን ሆናችኋል? ያማችኋል እንዴ? ሁሌ በጸብ ሰላምታ። አይደብራችሁም እንዴ? አንዳንድ የሚሰልች እንጂ አታትም እንዴ? እራሷ ኮ ናት ነገር የጀመረችኝ። ሰሚኛልሽ ገና እጨርስሻለሁ። ቆይ ቆይ ቆይ አንቺ ቆይ። እግሬ ናሞኛል። ምን አምስተ ያለበር እንዴ ነው ሾሾ እየሰራሽ ነው? ቤዛ፣ ምን ነው በድጋሚ ወደ ሰፈር ስመጣ የደነገጥክ ትመስላለህ። አይዞ ወደ ቤት አልገባ ሲመስለኝ የሆነ ልታወሪኝ የፈለግሹ ነገር አለ። ቆይ ለምንድ ነው ሰላም የማሰጠኝ? ለምንድ ነው ማትተወኝ? አይታያችሁም እንዴ የኔና የሱራፌል ፍቅር እኮ አሸንፏቸዋል? አትሳሳች፣ ያሸነፈው ሱራፌል እንጂ የሱራፌል ፍቅር አይደለም። ይልቁንስ ከዚህ በኋላ ለህይወትሽ ብትሰጊ ጥሩ ነው። እንደውም ታውቃለህ፣ ከባሌ ይልቅ እያሰጋኛለሁ አንተነ። ጭራሽ ኔ እኔማ የራሴን ህይወት ትቼ የአንቺን ህይወት ለማዳን ከስንቱ ጋር ነው እየታገልኩ ያለሁት? እኔ ደግሞ ለራሴ በቂ ስለሆንኩ የሚታገልልኝ ሰው አያስፈልገኝም እያልኩ ነው። ማታ ቲጂ ደውላልኝ ነበር። ምናልባት ባለሽ ጋር ደውላለሁ ብላ ይሆናል ተሳስታ፣ አንቺ ጋር የደወለችው። እየቀለድኩ አይደለም ሮቤል፣ ቢገባሽ። እኔም እየቀለድኩ አይደለም፣ ይገባሻል። ሱራፌል መቼም ቲጂን አይተዋትም፣ ቲጂም ደግሞ እንደዛው። ቆይ ግን ስልኩን ስታነሹ ምን አለች? አላመንኳትም እንጂ ቤቴ ሰላይ እንደላክ ነግራኛለች። የምን ሰላይ? እሱን ራሷን ሄደ ብጠይቃት አይሻልም? ለአንቺም ሲያንስሽ ነው ቲጂ። እስኪ አሁን ዶክተሩ ምን እንደሚያደርግሽ እናያለን። ምንድነው? ተጎራረስ እንጂ እኔ መቼ ቢሆን ይችላል። አጉርሳት። ሲጀመር አንቺ በእዲሻ ቦካችሁን ማን ወዳፍታተል ረባካችሁ። አሁን አስታረኳችኋል እንዴ? ምንድነው እናንተ ዘሎ ጸብለ የሚወስዳችሁ? ከጻም ቆይ፣ ምን ጠብ የሚል ነገር አለ? እባክሽ አንተዋት። እኔ እኮ አንተን ማናገር ነገር ስላለኝ ነው እዚህ ድረስ የመጣሁት። የምታናገሪ ከሆነ እዚሁ አናግሪው። አዎ፣ እኛ ማታ ለራስ ስለምንወጣ ከአሁኑ መዘጋጀት አለብን። ቆይ ቆይ ቆይ ቆይ ቆይ፣ ስለሚወጣ ነው ወይስ ስለምንወጣ ነው ያልሽው? አየሃት አይደል ሳሚ፣ አንቺ እራት ለመውጣት ብቆ አይደለሽም እያለችኝ ነው። እስኪ መጀመሪያ ቁርሳችሁን በፍቅር ብሎ ምንድን ነው ዘሎ እራት ላይ የሚያስወጣችሁ? ያው እራሷ ናት ትይሮጣችሁ፣ እራሷን ጠይቃት። ይኸውልሽ ታሮ እኔ ከሉሲ ምንም እንደብቃት ነገር የለኝም። ይህንም ደግሞ አንቺ በደንብ አድርገሽ ታውቂያለሽ። ሲጀመር በዚህ ጉዳይ ላይ ከመጀመሪያውም ጀምሮ ሉሲ አብራኝ ነበረች። ያገኘሽው መረጃ ካለ እሷ ባለችበት በፊት ለፊት ትነግሪኝ ትችያለሽ። እስከ መጨረሻ ብር ይህ ነኝ ማሪ። አረ እኔ በቤዛ ጉዳይ ነው ያልኩት። እሰይ እኔ አንበሳ እንደዚህ ያስገባላት እንጂ። እኔ ደግሞ እንደ ቅድሙ በቦክስ አስገባለሽ አርፈሽ ትቀመጫለሽ። አረባካችሁ እንዴ ሰው፣ ቆይ በዚህ ልክ ላለመግባባት እንዴት ይጋባል እንዴ? ይሄ የኛ ሰፈር እኮ ሰፈር ሳይሆን ቤት ነው። አንተ ደግሞ ምንድን ነው የሚቀባጥረው? ዝም አትዩ። እኔ ላይ ሲሆን ማተባበሩብኝ። እኔ ያልኩት የኛ ሰፈር የተለየ ነው፣ አብሮ መኖርን ይሄ በጋራ መተባበርን አብሮ መብላት፣ አብሮ መጠጣቱን፣ መከባበሩን ብዙ ነገሮችን የሚያሳይ በፍቅር ተከባበር እና ያለ ነው የሚለውን ነገር እኮ ለመግለጽ ፈልጌ ነው። ምን ዋጋ አለው፣ እጅ ይዘው ቀን ያስወጡት እግር ጎትቶ ይጥላል፣ ሆነና ታሪኩ። ይኸው ልጨፍርብኝ ተነሳች። አረ፣ ወደዛ በሽታ ይጨፍርብሽ። ማን ነው ደግሞ ቀና ሶጩ ታውቂያለሽ፣ እኔ ከድሮ ጀምሮ ራሴን ጠብቄ የኖርኩ ኩሩ ሴት ነኝ። እሺ ረበለው እንዴ ቆይ። አረ እናንተ አስተለየ እንዴ? ቆይ እናንተ በዚህ ልክ ሁሌ የምትጨቃጨቁት ምንድነው? ቆይ የተለየኛ ማናቀው ጸባላችሁ እንዴ? መቼም ሁሌ የምትጨቃጨቁት በእኔ ምክንያት ሊሆን አይችልም። አረ አንተ ደግሞ ምንድነው ራስህን የሰፈር ተወዳጅ አደረክ? ስለሆነማ መሰለኝ ከኔ ጋር ባየሽው ቁጥር አይንሽ የዝንጀሮ መቀመጫ የሚመስለው? አደራሽ አደራሽን ኩቻ በዚህ ጉዳይ ላይ መልስ እንዳሰጫት ካለበለዚያ፣ ሁለታችሁን ሳስታርቅ እንደ እስራኤልና ፍልስጤም የዓለም ፍጻሜ መድረሱ ነው። ለማንኛውም እኔ ስራ ስላለብኝ የሚሰማኝን ነገር ነግሬ ልሄድ። የሚሰማሽን ሳይሆን ያየሽውንና የሰማሽውን እንድትነግሪኝ ነው የምፈልገው። ሳሚ፣ በመጀመሪያ እኔን እዛ ቤት ውስጥ በመላክ ትልቅ ችግር ውስጥ እንደከትትከኝ እንድትረዳኝ እፈልጋለሁ። አንቺ እኮ አታፍሪ ይህን የሰው ባላፈቀርኩት ይሆናል። ምን ነው አንቺ ያኔ ለስለለሄድሽ ጊዜ ሰውየውን አፍቅረሽ ነበር። አረው እናንተንማ የሆነ ትርፍ ጨጓራ ካላስተከልኩ በስተቀር በአንድ ጨጓራማ አልችላችሁም። እረ እንዴት አይነት ጉዶዎች ናቸው። እስቲ ብሉ። ዛሬ እስከ ዛሬ ያልነገርሽ ሚስጥር እንድትነግድ ይፈልጋል። እኔ ደግሞ ከአንተ ምን ደብቄያለሁ? ለነገሩ ይሄ ሚስጥር ማለት ይከብዳል። እስከ ዛሬ እኮ ዛሬ ነገ እነግርሻለሁ እያልሽ አቆይተሽ ነበር። ከሳሚ ጋር ለመጀመሪያ ጊዜ የተዋውቃችሁት? ሶሪ። አሁን ይህን ነገር ወደ ኋላ አስታውሶ ማስታወሱ አስፈላጊ ነው አልዋሽሽም። ይህን ነገር ባላውቀውና ባልፈው ደስ ይለኝ ነበር። ቆይ ብታውቀው ምን ይጠቅመዋል? ባላውቀውስ ምን ይጎዳኛል? በእርግጥ ትንሽ የሚያስግ ታሪክ አለው እና ይሄን ነገርንና እኛ ምን ሳቃ። በትክክል ግን ሳሚ ማን ነው ከሚለው እንጀምር። ሳሚ ሌባ ነው። ምን ቤቴ ሊሰርቅ የገባ ታማኝ ሌባ። ታማኝ ሌባ? እና ያኔ በስልክ ሳወራ እሱ ቤታችን ለመስረቅ ገብቶ ነበር። ከዛ አንተ እኔ ለመግደል ከቲጂ ጋር በስልክ ስታወራ ሰምቶ እኔ ለማዳን ብሎ እስከማታ እዛው ቆየ። ኦ ማይ ጋድ! የምሬን ነው። አሁንስ ይሄ ልጅ ወደድኩት። ሳሚን ነው የወደድከው? እውነትም እዚህ ጋር ትልቅ ለውጥ አለ ማለት ነው። እሺ ከዛስ ከዛማ ቲጂ መርዙን ወጡ ስጨምር ስላያት እሱን ደፍቶ ሌላ ወጣ አደረገ። ስለዚህም ያኔ መርዙ ምንም ያላደረገች ለዛ ነው ማለት ነው። በእርግጥ ምናልባት ሳሚ በዛ ምሽት እዛ ባይኖር ኖሮ እኔ በሕይወት እስካሁን አልቆይም ነበር። እና ይሄንን የመሰለ ባለወደት ነው እድሜ ልኬን ሳሳድደ ነበረው የነበረው። በፍጹም መቼም አላምናችሁም። ሱራፌን እኮ በፍጹም እንደዚህ ሊቀየር የሚችል ሰው አይደለም። ቆይ አንቺ ራሱ ከገባሽ እኮ አንድ ወር አልሞላሽ። ሴትዮ ስለ ሱራፌል በዚህ ልክል ትናገሪሽ አልሽው? ምን አግኝተሽ ነው? ቆይ ሱራፌልን ከዚህ በፊት ቋቋስ ምን እ ማለት እኔ ራሱ እኮ አሁን ነው የሰማሁት። ምን? በቃ ይሄን ጨዋታ እንዝለለው። ለምንድን ነው መንዘለው? መጀመሪያም እኮ እንደዛ ስትለሳለሽ አላማርሽኝም ነበረ። ሴትዮ ሱራፌልን የት ነው የምታይቂው ዛሬ ሴተኛ ዳሪ እንደነበርኩ ነገርኳት። ሱራፌልን አንቺ ብለሽ ነው የምጠሪው? እባክሽ ለቤዛ ነው ያልኩትኝ። እኔ ስለ ቤዛ አይደለም የጠየቅኩሽ፣ ስለ ሱራፌል ነው እያወራሽ ያለሁት። ብታይ ስነግራት እንዴት እንባ እየተናነቃት እንዳዳመጠች። ትክክለኛ ውሳኔ ነው እኮ የወሰንሽው የኔ ቆንጆ። ከዚያ ህይወት መውጣት በራሱ ትልቅ ድል ነው። ሳላስበው ህይወት የተበላሽቶ ነበር። እዚህ ከመጣሁ ራሱ እናንተ ሳታዩኝ እየተደበቅኩ ሲጋራ ጨስ ነበር። በእርግጥ ከሶስት መውጣት በጣም ከባድ ነው፣ ግን ቁርጠኝነቱ ካለ መውጣት ይቻላል። ደግሞ እኔ ማግዝሻለሁ። ይህንን ነገር እንኳን ስትሰሚ ሰድበሽ ታባርሪኛለሽ ብዬ ነበር። ለምንድነው የማባርርሽ? እንደውም ግልጸኝነትሽን በጣም ነው የወደድኩት። ቆይ አንቺ ግን ምን አይነት ሴት ነሽ? በእውነት በህይወቴ እንደ አንቺ አይነት ቅን ሴት አይቼ አላውቅም። ሰው እኔን ለመጉዳት እንደሚቸኩለው ሁሉ እኔም ሰውን ለመቅረብ በጣም ቅርብ ነኝ። ባለፈው እዚህ መታ የነበረችውን ቲጂን አስታወሻት? ጓደኛሽ ነበረች። ድንገት ነበር መንገድ ላይ የተዋወቅ ነው። አብሮ ለመኖር ግን ጊዜ አልፈጀብንም ነበር። እስቲ ቆይ ማን ነው አሁን በዚህ ዘመን የሰራተኛውን ስሜት እንዲቁጭ ብሎ የሚያዳምጥ የሚረዳ? እኔ ግን በደንብ አዳምጥሻለሁ። እባክሽ ልትነግሪኝ የምትፈልጊው ነገር ካለ ሁሉንም ነገር ሳትደብቂ ንገሪኝ። እኔ ሰው የራበኝ ፍጡር ነኝ። አስተዳደጌ ነው አንድ ቤት ውስጥ ተቆልፎ ብኝ ስላደግኩ የእኔ የምለው ጓደኛ እንኳን የለኝም። እባክሽ ልክን ሳላልፍ እየታዘዝኩሽ እዚህ ልኑር። ስለምን ልክ ነው የምታወሪው? ሲጀምር ለሰው ልጅ ከሰውነት በላይ ልክ የለም። ብቻ እኔና ባሌን የሚጎዳ ነገር አታድርጊ እንጂ የፈለግሽው ነገር ማድረግ ትችያለሽ። ያው አሁን ቤተሰብ ሆነን የለ። እና ስለለውን ትቼ እዛ ቤት በሰራተኝነቱ ቀጥላለሁ እያልሽ ነው? እኔም እዚህ ከማንም አንጉልፋቶ ጋር ከምዳረቅ ያን እንደዚህ አይነት ውሳኔ በውስን ይሻለኝ ነበር። ሳርዬ ሙች ቆንጆ ውሳኔ ነው ሶ ን ሊሱዬ ይ አትባባሉብኝ። ምናው ቅድም ጸጉር ለጸጉር ተያይዛችሁ እንደዛ ስትጓተቷ አልነበረም እንዴ? አትሳሳት ወዳጅ፣ አንድ የሚያደርግ ሀሳብ ከመጣ አንድ ላይ መሆን ነው የሚያዋጣ። ሳሩን እሷ የምትለውን ተየው። እኔ ውልሽ ቤዛ መጥፎ ሰው ናት አላልኩም። እኔ ጸቤም ሆነ ችግር ያለብኝ ከዛ አሳማ ከሆነ ሰውዬ ጋ ነው። አለቀይን አሳማ ባትለው ደስ ይለኛል። እሺ ወይኔ፣ ሳሚ፣ ጭራሽ ለሱ ጥብቅና ይቆምሽለት ነው? ለማንኛውም አንድ ነገር ልንገርሽ፣ ከዚህ በኋላ ተባረሻል። ከልብ ነው? አዎ፣ ከልቤ ነው። አረ እኔ ከልብ ውስጥ ነው ወይ አባረርከኝ ብዬ መጠየቄ ነው። ሲጀመር አንቺስ ልብ ውስጥ ምን ትሰሪያለሽ? ሲከትል ደግሞ የምትናገሪውን ነገር ተናገርሻል። ለምን አትሄጂም? እንደውም አሰሪዎችሽ የት ሄደሽ ብለው ሳያስቡ ቀድመሽ ብትሄጂ ነው የሚሻልሽ። አንቺን አንድ ጊዜ ብቻሽን ማናገር እችላለሁ። ምንድን ነው የምታናግሪኝ እውነቷን ነው። መናገር የምትፈልጊውን ነገር ተናግርሽ አይደለ? ምንድን ነው ከዚህ በኋላ ልትናገሪያት የምትችይው? እንደውም በቃ እየሸኙሽ ነው። ወይኔ ሳሚ፣ ሳይቸግረኝ የባብና ኮብራ አንገቴ ላይ ጠምጥም ማናባሽ ስለሆንሽ ነው? እስከ ዛሬ ለምንድን ነው ያልገደልኩሽ? ለምንድን ነው ያልገደልኩሽ ነው? ከአጠገቤ አንቺን ዞር ማድረግ ያውቃት ሲመስለኝ ያቺን ቤዛን አግኝተሃት ነበር። ማናባሽ ስለሆንሽ ነው። ማናባሽ ስለሆንሽ ነው። ቤትሽ ሰራተኛ አልኳል ያልሺው በጣም አብሳሽተኸኝ ነበር። ከኔ ጋር መጣላት ምን ሊያስከትልብ እንደሚችል ማወቅ ጥሩ ነው። አንቺ ማናባሽ ነሽ? በዚህ ልክ ከኔ ጋር የምታወሪ ነገሮችን ላስተካክል ብለህ ከዚህ በኋላ አንቺ አታስፈልገኝም ብለህ እንደ ቆሻሻ ውጥተህ ጣልከኝ። ይኸውልሽ፣ ይሄ የመጨረሻ ማስጠንቀቂያ ሸው ከዚህ በኋላ በመንገድ ይገባሉ ብትይ ትገለኛለህ አይደ ከዛ የከፋ ምን ልታደርገኝ ትችላለህ? ሞት ደግሞ ለእኔ እረፍት ነው። እሺ ስሞት ደግሞ ብቻዬን አይደለም የምሞተው፣ ሁላችንም ይዤ ነው የምሞተው። ሞትማ ለአንቺ እረፍት ነው። ግደለኝም ብለሽ እስክትለምኝ ድረስ ነው ማሰቃይሽ። አሁን ከመኪናዬ ቀጥ ብለሽ ሆነጅ ውረጅ! ውረጅ እያልኩሽ ነው። ገንዘብ ያስፈልገኛል፣ ሰምኛለሽ? ገደል ግብ አይመለከተኝም። ውረጃውን። ጎዳና ላይ እያደርኩ ነው እያልኩሽ ነው። አይደለም ጎዳና ለምን ያስፋቱ ማለ ያታል እኔ ምን አገባኝ? ውረጃውን። ከዚህ አልወርድም። ውረጅ ብዬሻለሁ። ውረጅ እያልኩሽ ነው። ግደለኝ እንጂ ገንዘብ ሳሰጠኝ ከዚህ መኪና ውስጥ አልወርድም። ውረጅ ብዬሻለሁ። አልወርድም። አትወርድም? አልወርድም

እሺ ምንድን ነው እነግርሻለሁ? ያልሽኝ ቶሎ ቶሎ ንገሪኝና ለማመን መድኃኒት ልውሰድላት። ማማ ግን አሁን እንዴት ናት? እንደ አሁን እንጠይቀሻት አይደል? ሊወጣሹ ማለት ሌላ ህክምና ያስፈልጋታል አላልሽኝ? እሱ እንዳለቀሽ መልካምነት ይወሰናል። ማ ቤዛ ነው ማማን የገጨት ሱራፊል እንደሆነ አታውቂም? ምናምን ሳሚ ነግሮኝ ነበር። እና ሱራፊል በደንብ አላሳከማትን፣ ለምን አላሳከምካትን ብለሽ ልትጠይቂው ነው ቆይ ካልተቆጣሽ ቆጣሽ ማውራት አትቺ እባክሽን ለሳም ይሄንን ነገር መንገር ስላልፈለግኩ ነው አንቺ ለብቻሽ ማውራት የፈለግኩት ምንድነው እሱ ከሱራፌል ጋር ከዚህ በፊት እንተዋወቅ ነበር ባር ውስጥ ምን ለነገሩ ምን አግብቶኝ ነው እንደዚህ የደነገጥኩት እኔ ከዚህ በኋላ እነዚህ ሰዎች ጣጣ ውስጥ መግባት አልፈልግም እባክሽ አንቺ እንደምታስቢው አይነት ሰው አይደለም ማለት ሱራፌል ከአንቺ ጋር አልወጣ የት ነው የሚወጣው ጣሪያ ላይ ልበልሽ ቆይ አንቺ ካላናደድሽ መናገር አትፈልጊም ማለት ነው ከኔ ጋር አልወጣም። ግን አብረን እንደወጣን አስመስዬ ቪዲዮ ቀርጬ ልኬለት ነበር። እንዴት? የሚጠጣው መጠጥ ውስጥ የሆኑ ነገር ጨምረሽ ነው አይደለም? ቆያንቺ ይህንን ቢዝነስ ደግሞ እንዴት አወቅሹ አንቺን ካወቅሽ በቃ። ቆሽ ምን ሆነ? የጠየኩትን ሁለት መቶ ሺህ ብር ሰጥቶኝ ቪዲዮን ከእጄ ላይ ወስዶ ነበር። ያው ለልጅ ማሳደጊያ ማለት ነው። ቆያንቺ ግን ከልብሽ ተቀይመሽኛል ማለት ነው? እስካሁን ልጅሽ እንዴት ናት ብለሽ እንኳን አልጠየቅሽኝም። ልጅሽ የት ትሄዳለች? ይልቁንስ እስኪ ስለ ሱራፊል ንገሪ መቼም ሱራፌል ሳሚ እንደ ላከሽ ነው አይደለም? ያስበው። ማሰብ ብቻ ሳይሆን እንደ ላከኝ እርግጠኛ ነው። እውነት ግን ሳሚ ነበር እንዴ ከሱራፌል ጋር እንድትተኛ ያደረግሽ? አንቺ ያምሻል እንዴ እሱ እጁ እዚህ ውስጥ የለበትም። ይህንን ለሳሚ መንገድ ስለደበረኝ ነው። ሱራፌል በጣም መልካም ሰው ነው። ያንን ሁሉ ነገር አድርጌ እንኳን ቤቱ ስገባ ከቤዛ እኩል እንዴት እንደተንከባከበኝ አታውቂ። ሚስቱን ደግሞ ከራሱ በላይ ነው የሚያፈቅራት። አንቺ ይህንን በምን አወቅሽ? ያኔ ቪዲዮን ካሳየሁት በኋላ አስሬ ስሟን እየጠራ እንዴት እንደተጸጸት አታቂ። እኔንም የፈለግሽውን ነገር አደርግልሻለሁ፣ ቪዲዮ ብቻ ቤዛ እጅ እንዳይገባ ብለው እግሬ ላይ ተደፍቶ ሊለምነኝ ምንም አልቀረውም ነበር። በጣም ይገርማል። እባክሽን ሳሚ ከሰማሽ ንገሪ። በቃ እነዚህን ሰዎች ይፋታቸው እንጂ ጭራሽ ሰፈሬ ምን ልታደርጊ ነው የመጣሽው? ሱራፌልንና ዶክተሩን መጉዳት እንደምትፈልግ አውቃለሁ። ለዚያ ደግሞ እኔ ያስፈልጋለሁ ስለዚያ በደንብ ነው።